ሰዎች፣ ጓደኞች ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እና ይህን ይመስላል የዛሬው ምሳ። አስተያየት እስኪ ስጡ። እንግዲህ የሙያየቱ ነገር ያው ዜሮ ነው፣ እና ዝም ብላችሁ ያው ላይክ ሰብስክራይብ እያደረጋችሁ አበረታቱኛ። አብረን እንግዲህ ይህ ማለት ነው። ይህ ሊመስላል የዛሬው ምሳ እንግዲህ አሰራሩን የምትፈልጉ ደግሞ በኮመንት አሳውቁኝ እናሳያችኋለሁ ማለት ነው። ዘናበን ው ታሪክ ሰርቸዋለሁ በሚያምር ሁኔታ ተመልከትሆን እሳቱን ቅንስ አርጌ ያው አቅርብ እስከ መባል ድረስ ይቆያል ማለት ነው እና ይህን ይመስላል። ትንሽ ናት በነገራችን ላይ ምግብ የሚሰራው ማለት ነው። ብዙም ብዙም ያን ያክል የሚካበድ ምግብ አይደለም። ያን ያክል ወገብ የሚቆርጥ ምናምን ትንሽ ናቸው የሚበሏት ማለት ነው እና እዚጋ ደግሞ የእኔ ምሳ ከኔና ከእነሱ የትኛው ይበልጣል? ስትሮ ኮሜንት አሳውቁ። እያታ ከሀበሻ ምግብ የመሰለ የለም። እናት ያም ሆነ ያም ሆነ ጅት ስጌ ስጫምር መሸላ መሸላ ተመልከቱ። በጎኒ ሐበሻው በጎኒ አረቡ እየሰራሁን ላይክ፣ ሰብስክራይብ ብታረጉ ብናችሁ ይቀንሳል ማለት ነው።